እኮ አሁን ልክ አደለም። አሁን ስሜት አለኝ ብሎ ብሩክና ሃይሚን ለማጣላት በመሞከሩ ልክ አደለም። ብቻውን ሆኖ ነገሮችን ማድረግ ባይችልም፣ እኛ ግን ጓደኞቹ አለን። እናንተ ልክ እንዳላችሁት ሁሉ ማለት ነው፣ ይሄ ጓደኛ እንደሌለው፣ ይሄ ጀለስ እንደሌለው ምናምን አይነት ሰው ከማስመታቱ ልጀምር። ስለዚህ ዳኒ ጥፋተኛ ነው የምትለው አንተ? እያደረገ ያለው ነገር ልክ አደለም። ብሩክ ምን አደረገ? ነገሩ ተረጋግቶ እንድናወራ ምናምን ፈልጋለሁ። እንደዚህማ እንዴት ብሎ ይረጋጋል? አንተም ለሱ ወገንክብኝ። ሰላም ሰላም ውድና የተከበራችሁ የኛ ውድ ቤት ሰዎች እንዴት ናችሁ? ደህና ነን እኛ አለን። ባለፈው የተፈጠረውን አይታችኋል። እኔ ለማስማማት ነበረ እቅዴ፣ ይስማማሉ በሚል ነበር አራቱን ሰብስቤ ሳወራ የነበረው። እንዲፈጠራልን ብዬ አልጠበኩም ነበር። ያው ምን እንደነካቸው አላቅም። ሁሉም በጣም የማይሆን ነገር ውስጥ ነው ያሉት በጣም የሚደብር ነገር ነበር ሲደረግ የነበረው። ብሩክና ዳኒም አላቅም ምን አይነት ነገር ውስጥ እንዳሉ። በጣም የሚደብር ነገር ነው እያደረጉ ያሉት። በጣም ያስጠላል። ከነሱ አይጠበቅም። ከአንድ ትልቅ ሰው የሚደረግ ነገር አይደለም እያደረጉ የነበረው። ብቻ ምን እንደተፈጠረ አላቅም። እያደረጉት ያለው ነገር እዚህ ግባ የማይባል ነገር ነው። አይታችኋል። እኔ አክበሬ ይታረቃሉ ይስማማሉ ብዬ ጠርቻቸው ሊስማሙልኝ አልቻሉም። ይባስ ብሎ እንደውም በመጥራቴ እንድጸጸት ነው ያደረጉኝ። ይታን ሁሉን አራቱንም በመሰብሰቤ የሆነ እንድጸጸት የማይሆን ነገር ነው ወይ ያደረግኩት እንድል ነው ያደረጉኝ፣ እና ይሄንን ነገር ምን አድርገን ልናስተካክለው እንደምንችል አላቅም። በምን አይነት መንገድ ሊስተካከለ እንደሚችል አላቅም። ይባስ ብሎም ደግሞ ጓደኛው አውርቶኛል እንዴት ምናምን ብሎ ብቻ ለማንኛውም አላቅም። ጠርቼዋለሁ፣ ጓደኛውንም ናታን ይባላል አውርቶ ነበረ። እንዴት አስጠርተ ታስመጥተዋለን ያለኝ እኔ ያንን አስቤያለሁ ነበረ ያልነበረም የጠራሁት ታውቃላችሁ፣ ዳኒንም የጠራሁት ሶሲንም የጠራሁት ዳኒና ሶሲን አስማምቶ ብሩኬና ሀይሚም ተስማምቶ አንድ እንዲሆኑ ነበረ ፍላጎቴ። ግን ደግሞ አላቅም፣ በምን አይነት መንገድ ይረዱት አላቅም ጠርተ ልታስመታው ነው ወይ ያለኝ። ብቻ ለማንኛውም ጓደኛውንም ናታንን ጠርቸዋለሁ። ላስረዳው ፈልጋለሁ። በቤተሰብ ፊት መጥፎ ነገር አስቤ እንዳልነበረ፣ ሁለቱ እንዲስማሙ ፈልጌ እንደነበረ እንዲያቅልኝ ፈልጋለሁ። እናንተም ታውቃላችሁ፣ ሰላም ፈልጌ እንጂ ዳኒን ለማስመታት ወይንም የእነሱን ጸፍ ፈልጌ አይደለም። የጠራውት የነበረው እንዲስማማ ዳኒ ከሶሲ ጋር እንዲስማማ ፈልጌ ነው። ከሀይሚም ብሩኬና ሀይሚም እንዲስማሙ ልኝ ስለፈለግኩ ነው እንጂ ጸ ፈልጌ እንዴት አራቱን እጠራቸዋለሁ። ብቻ ግን አላቅም ምን አይነት መንፈስ ውስጣቸው ላይ እንደገባ ዳኒም ላይ ብሩኬም ላይ ምን አይነት መንፈስ እንደገባ አላቅም። በጣም ሉ ውስጥ ናቸው። በጣም የማይሆን ነገር ነው እያደረጉ ያሉትና ብቻ ይስተካከል በሰላም ይሁን ምንም ይሁን ምንም ተፈጥሮ ብቻ ጓደኛውንም እሺ ብዬ የመጣሁት ላወራውም የፈለኩት አንደኛ ይችላል። ጓደኛው ነው መስማማት እንዳለባቸው ለነግረው ነው የጠራሁት። ጠርቼም በሰላም ነው ላወራው የምፈልገው። ያለኝ ነገር ይደብራል። ብቻ ግን ለማንኛውም ታያላችሁ ቢደብርም እኔ በሰላም እንዲፈታ ስለምፈልግ ጓደኛው ነው መስማማት አለባቸው። እሱም የዳኒን ሰላም የሚፈልግ ከሆነ መጥቶ በሰላም እንዲያወራኝ በሰላም ችግሩን እንደውም አብረን እንፈታዋለን ብዬ ነው የማስበው። እሱ ጓደኛው ናታም ቢሆን የዳኒን ሰላም የሚፈልግ ከሆነ ከሶስ ጋር ተስማምቶ ላይፋቸውን ቢቀጥሉ ደስ ይለኛል፣ እና ያንን እንዲያቅ ነው የምፈልገው። ጓደኛውም ቢሆን ብቻ ሰላም ይሆናል። ሁሉም ነገር እንዲህ አይቀጥልም። የሆነ ሰዓት ሰላም ይወርዳል። ሰላም ይሆናሉ። ምናልባት አለመግባባት ነው እንዲያደረጋቸው ያለው እሉ ውስጥ መሆናቸው ነው እንዲፈጠር ያለው እና ዳኒም እያደረገ ያለው ነገር ልክ እንዳልሆነ አይታችኋል። ለሷ ስሜት አለኝ እያለ ነበረ። ምን አይነት ስሜት ይሁን አላውቅም። የጥላቻ ስሜት ይሁን የመውደድ ስሜት አልገባኝም። ብቻ ይደብራል። ዳኒ ልክ አይደለም። በዚህም አለበዛ እያደረገ ያለው ነገር ልክ አይደለም። ጓደኛውም ቢሆን መረዳት ያለበት ነገር ቢኖር ዳኒ ልክ እንዳልሆነ ነው። ጥሩ ስራ እየሰራ አይደለም። ምናልባት ለራሱ ጥሩ ስራ እየሰራ ሊሆን ይችላል አላቅም። ግን ለእኛ ለጓደኞቹ እያደረገ ያለው ሀይሚና ብሩኬ ላይ ጥሩ ነገር አይደለም። ሶሲም ላይ እያደረገ ያለው ነገር ልክ አይደለም። ከሱሲ ጋር ተስማምቶ ያላቸውን ችግር ፈተው አንድ ቢሆኑ ደስ ይለኛል። ግን ዳኒ ይሄንን እየፈለገ አይደለም። ይባስ ብሎ ጓደኞቹ ጓደኞቹም እያገዙት ነው። የልብ የልብ እንዲሰማው እያደረጉ ነው። ብቻ ነኝ እንጃ። ጓደኛው ይምጣና የሚያወራኝን አብረን እናያለን። ጓደኛው እስኪመጣ እንጠብቅ። ተኳርፈን እንዳንከርም ቅያሜ ሰላማዊ ኑሮ ታርቀነን መሰረት አናብዛ፣ ቀጠሮ አቱኝ ወደ ባሻ አይብዛ ቅያሜሽ። የሆዴን ሳታውቂ ያፌን ተከትለሽ ፍቅሬ ኮይ ጥፋቴን አላስተባበለም። በድንገት መሳሳት አያከባብ ግዴለም ግዴለም ግዴለም። ሰላም ነው፣ ሰላም ነው፣ ሰላም ነው። አለን፣ አለን። ካሜራ ይዤ ነው የጠበኩት። እና እኔም ለወራ ፈልግ ነበረ። እንዲህ ባንገናኝ ደስ ይለኝ ነበረ። በሰላም ብንገናኝ ደስ ይለኝ ነበረ። እና ዳኒ፣ አሁን አንተ እያልክ ያለኸው ዳኒ ልክ ነው ነው የምትለኝ ኤል ፍስ ምን እንደሆነ ልንገር አሁን መጀመሪያ ደረጃ ባለ ኢንስታግራም ላይም ሳወራ በደንብ ልብ ብለህ ሰምተኸኝ ከሆነ ካሁን ከቅርቡ ስጀምርልህ ባለፈው አንተ ያደረከው ነገር እዛ ጋ ዳኒን ጠርተ እንደ ይሄ ጓደኛ እንደሌለው ይሄ ጀለስ እንደሌለው ምናምን አይነት ሰው ከማስመታቱ ልጀምርልህ። እንደዚህ ካሜራ ከፍተ ስለጠበቀ ማለት ነው፣ አይደለም? አሁን አልተረዳኝም ናታል? ገብቶኛል። ስለ እኔ አሁን ለምሳሌ እኔም አሁን እንደዛ ከሆነ ደግሞ አሁን አንተ ብሩኬን ይዘው መጥተ ምናምን ዳኒን እንዳስመታ ሁሉ እኔ ብሩኬን ስንከሰው ከዳኒ ጋር እ እኮ ኒምኮ ከጓደኛዬ ጋር ታብሎ መያዝኩ ይችላል ገብቷል። በዚህ ማታ አልተረ አልተረዳችሁ ማንንም እኔ ግራ ነው ይገባኝ እኔ አሁን በመጥፎ አስቢው አልነበረም እዛ ቦታ ላይ የጠራው ገብቷል። እኔ በመጥፎ አስበ ሆኖ አይደለም እያልኩ ያለሁት ፍጽ በመጥፎ አስበ ሆኖ ሳይሆን እያልኩ ያለሁት እዛ ጋር አንተ እኔ አሁን ሰው እናታም ነገሩ መፍታት ትችላለህ እንደሚለው ሁሉ አንተም ነገሩ መፍታት ትችል ነበር እኮ። እኔም ነገሩ ለመፍታት እኮ ነው የጠሯቸው ነገሩ ለመፍታት። ታውቃለህ፣ እዛ ጋር ሊፈጠር የሚችለውን ነገር ታውቃለህ። ሜይቢ አሁን የብሩኬን ጸባይ ታውቀዋለህ፣ እኔ አሁን የዳኒን ጸባይ አውቀዋለሁ አይደለ? ይሄ እንዴት ነው የሚባለው? ብሩኪን ወይ ለብቻ ይዘው ብትመጣ ወይ ዳኒን ይዘው እዛ ጋ እንደዛ በማስመታት ደረጃ ምናምን ዳኒን የሚያየውት ነበር። አግሬሲቭ ሆኖ ለመሰንዘር ምናምን እየሞከረ ነበር። ገብቷል። እዛ ጋ ብቻውን ሆኖ ነገሮችን ማድረግ ባይችልም፣ እኛ ግን ጓደኞቹ አለን። እናንተ ልክ እንዳላችሁት ሁሉ ማለት ነው። ገብቷል። እኔ አሁን ጠበቃ ቆሚ አይደለም እኮ እዛ ሶሲንም ጠርቻታለሁ፣ ዳኒንም ጠርቻለሁ፣ ሀይሚንም ጠርቻ አራቱንም እኮ ነው እያወሯቸው የነበረው አ ግን መጨረሻው ምንድን ነው ላይክ ዳኒ ተመቶ ምናምን ነው። ሁለቱም እኮ ናቸው እንዴ። ዳኒም ምለህኛ ሆነ፣ ብሩኬ ምለህኛ ገነፈሉ፣ ሁለቱም ጸብ ተነሳ፣ ተጣሉ። ገብቷል። አሁን ብትችል እንደውም ዳኒን አውርተህ ከዚህ ካልባሌ እያደረገው ካለው ነገር እንዲቆጠብ። እያደረገ ያለው ነገር እኮ በፍጹም ልክ አይደለም እኮ። አሁን እዚህ ጋር አሁን ዳኒ እያደረገ ያለው ነገር ይሄ ልክ አይደለም ብለህ እንደዚህ ብለህ እንድትነግረኝ። ይኸውልህ አሁን አንደኛ በመጀመሪያ ምን አለመሰለ፣ እዛ ያገኛቸው ቀን መጨረሻ ላይ ለእሷ ስሜት አለኝ አለው። ከሱ ይጠበቃል። አሁን ይሄ ታዲያ አሁን ብሩክ ፕራንክ ብሎ ሀይሚን ሩም ይዟት የገባ ቀን ይሄን አታስቡ ነበር እንዴ ፍጽም እንደ ሀቅ ፕራንክ አልነበረ እ ያ እንዴ ፕራንክ እኮ ነው ያለፈ እንዴ በሱ የተነሳ እኮ ነው ይህ ሁሉ ነገር ይህ ሁሉ ነገር በሱ የተነሳ ነው በሱ የመጣ ነው ባይዘው ፍጹም እንዴ በሌላ ሴት መስራት እኮ ይችላል። እዚህ ጋር እኮ ፍቅረኛ ካላት ሴት ጋር እኮ ፕራንክ ብሎ ከሚሰራ እኮ በሌላ ሴት መስራት እኮ ይችላል። ብሩክም እውነት ለመናገር እኮ አይደል እንዴ፣ አሁን ያንተ ፍቅረኛ አንድ ሰው ፕራንክ ብሎ ሩም ይዟት ገብቶ ጭራሽ ቪዲዮ ስት፣ ብቻ እኔ በዳኒ ጎን ስለ ነገሩ ከባድ ሆኖ ነው ምናምን ሳይሆን እያልኩ ያለሁት ላይክ ምልልህ ነው የፈለኩት እዚህ ጋር ዳኒ ለሃይሚ ስሜት አለኝ ባለው ልክ እዛ ጋር ብሩኬ ሩም ውስጥ ይዟት ገብቶ ምናምን ፕራንክ ነው ከተባለው ጋር ስታመዛዝ ነው። እስቲ አንተ ያለውን ነገር አንተም ተመልካቾችም ይፍረዱ ላይክ። ተመልካቾች እየፈረዱ ስለሆነ ነው፣ ስለ በብሩኬ ሳይድ ሆኖ ብቻ እየፈረዱ ስለሆነ ነው። እዚህ ጋር ደግሞ ዳኒ እየተመታ ነው ምናምን። ዳኒ ጓደኛዬ ነው፣ እኔ ከሱ ጎን ነው ልቆ ምችለው እንኳን ከኦዲየንስ ጋር አይደለም እንኳን ከእናንተ ጋር አይደለም። ከቃል ጋር የተጣለውበት ጉዳይ ነው ገብቷል። እና እዚህ ጋር ይሄ እንደዛ አይነት ድርጊት እንድታደርጉ እየፈለገ ነገር ሊሆን ይችላል የፈለገ ብሩክና ዳኒ የፈለገ ሊጣሉ ይችላሉ ግን የግል ጸብ ከሆነ እናንተ የፈለጋችሁት ደግሞ እንደዚህ በጀደስ አረጋችሁት ገብቷል በኢንስታግራም ዚጋ አሁንም ቢሆን አወራርህ ነው እንጂ ዳኒ ሃይሚን ወድጃታለሁ ማለት እንዴ የተፈጥሮ ጉዳይ ነው ሲጀመር ልክ ነው ኖ ልክ ነው እያልኩ እኮ አይደለም። ልክ ነው እያልኩ እኮ አይደለም። እዛ ጋ ግን መጀመሪያ የተደረገው ነገር ይሄ። እዛ ጋ መጀመሪያ ብሩክ ሃይሚን ይዟት ሩም ከገባበት ጋር ስታነጻጽረው እዚህ ጋር ስሜት አለኝ እንዴ ኖርማል እኮ አንድ ሴትን እኮ ለምሳሌ ልንገር ካሁን ሃይሚ እንዲሁም በባህሪዋም ምርጥ ልጅ ነች ምና ምና ምና፣ አይደለ እንዲህ ስታየው ሊወዳት እኮ ይችላል። ገብቷል። ሊወዳት ይችላል። ይሄ ባይዘው ከባድ ነገር ሆኖ አይደለም እንደዚህ የሚካበደው። አሁን አንተንም አንደኛ ሹ ብዬ የጠራው እንደዛም ስትለኝ ሌላ ነገር ማሰብ ነበረብኝ። ደግሞ ነገሩን እንድናስተካክለው ፈልጌ ነው። አሁን መስተካከል አለበት እኮ እኔም ነገሩን እንዲስተካከል ፈልጋለሁ ነው። ግን ደግሞ እንዴ እየመታት እንዴ ዳኒን እየመታው ብሩክ ነው እንዴ ነገር የሚስተካከለው? እንዴ አሁን እኔ ደብደበ ወይ ደግሞ እናንተ የፈለጋችሁት እኮ በቃኛ ፈርተን ምናምን ዝም ብለን ነገሩን ማስከበር ነው የፈለጋችሁት። እንደዛ ደግሞ እንዴት ይሆናል? ገብቷል። እዚህ ጋር ዊን ዊን ነው የምንጫወተው። እኩል እኩል ነው የምንጫወተው። የምታወጣው በጸባይ አሁን ለምሳሌ እኮ ሃይሚኮ አቤት መታ ዳኒ እንዳይከስኮ ባረገች ጊዜ እኮ እኔ ሳገላግል ምናምን ነበር። አይተ ከሆነ አሁን ነው ነገሩን ሳየው ስል አለም በሴት ጎን ሆና ልክናቸው፣ እነሱ ብላይም የሶሲና ሃይሚን ልክናቸው ብላ በቃ በሶሲና በሀይሚ ጎን ነች ምናምን የራሷ ጉዳይ ነው። ገብቷል። እኔ እዚህ ጋር ጓደኛዬ ረዥም ዓመት አብሮ የመጣሁት ጓደኛዬ ያለ እዚህ ጋር እሱም እየተበደለ ነው። እሱም እየበደለ ነው። እሱም እየተበደለ ነው። ገብቷል። እዚህጋ ጋር እናንተም እያያዛችሁ ያላችሁት ብሩኬና ሃይሚ ተበድለዋል፣ ብሩኬ ነው እየተበድለዋል፣ ተበድለዋል እያላችሁ ያላችሁት እንዴ? እየመጣው ምን እያለው ምን እያለው እንዴ? ሩም ውስጥ ገብቶ ምናምን ፕራንክ ያደረገ ጊዜ እኮ ምናምን እንደዚ አይነት ጸብ እኮ መፈጠር ይችል ነበር ግን ፕራንክ ነው ተብሎ ምናምን ነገር ተጋግሎ ስለ እኔ እንኳን በማያገባኝ ገብቼ የራሴ ህይወት ነው የተበጠበጠው። እዚህ ጋር ግን ደግሞ እዚህ ጋር ዳኒ ላይ ሁሉም ሰው ፈርዶ ከዛም በኋላ ነገሩን ይሄ እንዴት ነው መታችሁት? ምናምን እንደዚያ እንደዚህ አይነት በጣም ነው የደበረኝ። ስለ ይሄ እንዴት ነው የሚባለው? ይሄ ዲስሪስፔክት ነው በጣም። በኢንስታግራም አውርቻለሁ። በጣም በጣም ዲስሪስፔክት ነው ይሄ ሰው እንደሌለው ነው ያደረጋችሁት ዳኒ። እኔም ጥፋተኛ ነኝ አይደል እንደዛ በማድረጌ ጥፋተኛ ነኝ። ምንም ማድረግ የለብኝም፣ ኖ ምንም ማድረግ የለብኝም። ለማስታረቅ መሞከር ልክ ነው ግን ደግሞ እዛ ጋ የሆነ ነገር ሊፈጠር ሲል ደግሞ እዛ ጋ ይሄ እንዴት ነው እንዴ? ዳኒ ለምን ይመታል? እዛ ጋ እኔ ቢኖር እኮ ብሩክ ሊመታ ይችል ነበር። ገብቷል። እኔ በማገላግል ሙድ ያርኩ ምናምን ምናምን ብሩክ ላስመጣው ይችላል። እኔ እንደዛ አላደረኩኝም። እኔ አሁን ሰላም ነው እኮ መፈልገው እኔ አሁን ጸብ ልውስጥ መገባት አሁን ለኛንተ በእንደዚህ በእንደዚህ አይነት ወይ ማውራት አልነበረብንም እኮ እኔም ሰለፈዚ እኔም እ ተሰብስበ እንደዚህ የበላን የተጫወት ምናምን መተወቅ የነበረብን ራሱ፣ በዚህ መልኩ አልነበረ መተወቅ ራሱ የነበረብን። ግን ነገሩን ሳየው በጣም ሳየው ነገሩን ይሄ በጣም ጽንፈኝነት እየተያዘ ነው። አባቴም ቴምሪ ነው እንዴ ላይክ፣ እኔ እዚህ ጋር ቃል በዚህ ጉዳይ የራሷን ውሳኔ ወስናለች። እሷ የራሷ ጉዳይ ነው። እዚህ ጋር ዳኒ እየተመታ ነው፣ ገብቷል። እዚህ ጋር ሃይቢን ወደ ነው ያለው እንዴ ይሄ ላይክ ምን አፈቅርሻለሁ እንጂ አፈር አፈርጥሻለሁ አልኩ እንዴ የሚባል አባባል አለ ስለ ወደርኳት ቢል እንኳን በቃ እንኳን ወደርኳት በሃይሚን እኮ ነው የምትጠየቀው አይደል እንዴ ሃይሚ እኮ ነው ብሩክን ነው የምትመርጪ ዳኒን ነው የምትመርጪ ይሄ እኮ አለቀ እኮ ሃይሚ እኮ ነው እዚህ ጋር የምትጠየቀው እንጂ ብሩክን ለብሩክ ዳኒ ለምን እንደዚህ አልክ ብሎ መቀጥቀጥማ አረ በስማ ስለ እኔ ይሄ ፋርነት ይመስለኛል ለኔ ለኔ ማንም የፈለገውን ሊል ይችላል ግን ለኔ ይሄ ፋርነት ብቻ ለማንኛውም ሱሪ ግን ለፋሚሊዎችም፣ አሁንም መናገር የምፈልገው ነገር እኔም ነገሩ እንዲፈታ ነገሩ አሪፍ እንዲሆን እፈልጋለሁ። ግን ደሞ ይሆንማ ናታ አሁን እያደረክ ያለው አንተም እየሰጠ ያለው መልስ ልክ አይደለም። ቤታ አሁን ልክ እያልከኝ አይደለም። አንተ አሁን አንተ ያልከ እኔ አሁን አንተ ካወራ ሆነው እሺ፣ የተነሰው ፍጽ ማውራው እሺ፣ ምንድን ነው አንተ እያረክ ያለው አሁንም ብሩክን ትክክለኛ ዳኒን ጥፋተኛ እያረክን ያለው እኔ ሰላም ፈልጌ ነው እንደዛ እየወገድኩ እኮ። ስለዚህ ዳኒ ጥፋተኛ ነው የምትለው? አንተ እያደረገ ያለው ነገር ልክ አይደለም ብሩክ፣ እያደረገ ያለው ነገር ልክ ነው። ብሩክ ምን አደረገ እንዴ? አየሁ እሱ ይሄንን ነው። ተመልካችም ይሄንን ነው መፍረድ። እናንተም ጓደኛ፣ እኔ አሁን አንተም ትለኝ ነገር እኔ መቀበል አይከብደኝም። ለምንድን ታውቃለህ? ብሩክ ጓደኛ ነው። እኔ ለዳኒ እንደምቆረቆረው። አሁን ይሄ ሁሉ ነገር በአንድ ትንሽ ፕራንክ ነው የተጀመረ። አዎ ታውቃለህ፣ በትንሽ ፕራንክ ምንድነው፣ ኖርማል ፕራንክ። በቃ ቀልድ ነው፣ ፈን ነው እኮ። ግን እሱን ነገር ራሱ ያከረረው የብሩክ መምታት ከዛም በኋላ ብሩክ መምታቱ አይደለም፣ መምታቱ ሳይሆን ከመጣው በኋላ እኮ ነገሩ እንዳይከስ። እኔ እኮ እዚህ ነገር ውስጥ የገባሁት እኮ ከዳኒ ጋር እኮ ልከስ በሄድኩበት ጊዜ ነው። ብሩክ ዳኒ ቤት መጥቶ ወከባ የፈጠረ ጊዜ እኮ ላገላግል እየሞከርኩ ነበር። ልክ ላገላግል ሞክር ምን ነገሩ ሰላም ለማድረግ በሞከርኩበት በጊዜ ዳኒ ከሳለሁ አለ ከሳለሁ አለ። ሁለተኛ ጊዜ ነው ብሩክ ሲበጠብጥ እንዴ መጀመሪያ መቶ ዝም ተብሏል። አሁን ሶስተኛ ጊዜ ነው ባይዘዌ ብሩክ ዳኒን እየመጣ ያለው። አሁን እኮ ዳኒም እኮ ልክ አይደለም። የዛን ሰዓት ብሩክ ነው። አንተ ብትኖር እሺ፣ አሁን አንተ ቤትክ ነህ፣ ቤትህ ቁጭ ብለሃል ምናምን ምናምን፣ አንድ ሰው መጥቶ አቅሙን ሊያሳይህ ሞከረ፣ ምንድን ነው የምታረገው? የዛን ያደረገው ነገር ልክ አይደለም፣ ልክ ነው ብዬ አልደግፍም። ይሄን እንደዚህ እየተማመንን ከሆነ እንደዚህ እየተማመንን ከሆነ እንቀጥላለን፣ እናስማማለን። ግን ደግሞ አሁን ላይ ደግሞ ያለፈው ያለፈው አልፏል፣ አይደል? እሺ ግን አሁን ዳኒ እያደረገ ያለው ነገር ልክ አይደለም። ወደ ሌላ ነገር ውስጥ እየገባ ነው። እኔ አሁን አንድ ያልተመቸኝ ነገር ነው ቢኖር ስሜት አለ ይለሷ ማለቱ ልክ አይደለም። ስሜት አለ ይለሷ እንዴ! አንተ ለማንም ሰው እኮ እንደዚህ እኮ ስሜት ሊኖር ይችላል እኮ እንዴ! አብረህ ስታሳልፍ ስታስታምመው፣ አብረዋት ሲያስ እንደዚህ ጊዜ ሲያሳልፍ ምናምን ስሜት ኖሮት ሊሆን ይችላል። እዚህ ጋር እኮ ብሩክ እኮ የራሱን ኃያልነት እኮ የሚያስጠብቀው በመምታት ሳይሆን ያንተ ጓደኛ አለች አይደል ጓደኛ አንተን ጓደኛ ማንም አንድ ሰው ተነስቶ ላንቺ ስሜት አለኝ ብሎ ካንቺ ጋር መሆን እፈልጋለሁ ብሎ ቢያስገድዳት አንተ ደስ ይልሃል? እያስገድዳት ነው እንዴ? ሃይሚን እያስገድዳት ሃይሚ እኮ እያስገድዳት ከሆነ ሃይሚ አልፈልግም ብላ እኮ መተው ትችላለች። ነው እያልኩ ያለሁት እያስገድዳት አይደለም። እያስገድዳት ከሆነ መተው ትችላለች። እዚህ ጋርም እያልኩ ያለሁት ብሩክ በጉልበት አይደለም ይሄን ነገር ሆነ። ይሄ እንዴት ነው እንደው እንኳን ሃይሚ እንኳን ወደ ዳኒ እንኳን ፊቷን ብታዞር ነው ለ እዚህ ጋር ጉልበት ስላለ እኔ አሁን ቃል ከጓደኛህና ከኔ መረጣለች ምረጥ አለችኝ። እኔ እዚህ ጋር የነገሩ ነገሩን አመዛዝኝ ቃልን መምረጥ ሳልፈልግ ሳይሆን ሳልፈልግ ቀርቼ ሳይሆን፣ እዚህ ጋር ነገሩን አመዛዝኝ ግን ጓደኛዬ መረጥኩ። ይህ ወንድ ልጅ ነህ፣ ወንድ ልጅ የራስህን ውሳኔ ትወስናለህ። ግን ይሄ ጉልበት ምት ምና ምናምን እኔ እንጃ፣ እኔ ድሮ የቀረ ነገር መሰለኝ። ብቻ ፍጽሄ፣ አሁን እኔ እንደዚህ እንድናወራ ሳይሆን የምፈልገው ላይክ ነገሩ ተረጋግቶ እንድናወራ ምናምን ፈልጋለሁ። እንደዚህማ እንዴት ብሎ ይረጋጋል? አንተም ለሱ ወገንክብኝ። እኔ አሁን እኔ እና አንተ ለብሩክ እየወገንክ ነው። አልወገንኩም። እኔ አሁን የኔን ሀሳብ ስመኝ እኔ ፍላጎት የምን እንደሆነ ታውቃለህ። አንተ ዳኒ ጓደኛ ነው የስንት ጊዜ ጓደኛ ነው ታውቀው አለ በጣም ትግባባላችሁ እና ያንን ጓደኝነታችሁን እንዲህ ማድረግ የለብህም ብለህ መክረኸው ወደማይሆን ነገሩ ለብሩክ እኮ ቤት ሳይመጣ በፊት ን ለምን ነገሩን አትጨርሰውም ነበረ? አሁን ልክ ዳኒ ላይ ከገባ በኋላ እኛም መስማት ካቆመ በኋላ ነገሩን። ከዛስ ደግሞ ነገሩን የሚያናድደው ምንድን ነው? ሁሉም የሚፈርደው ዳኒ እኮ አሁን ልክ አይደለም አሁን ስሜት አለኝ ብሎ ብሩክና ሃይሚን ለማጣላት መሞከሩ፣ ለካለ እንዴ ለምን ይጣላሉ ነው? እሱ ስሜት አለኝ ሲል ለምን ይጣላል? እዚህ ጋር ያለው ያውጣ ይወልድ እንዴ ናታን፣ አንድ ያልተረዳኝ ነገር አለ። ጌታ ኒንጃ ዳኒ እያደረገ ያለው ነገር ልክ አይደለም። በአንድም አለበዛ ማለት ነው። ይወልድ ብሩክም እያደረገ ያለው ነገር ልክ አይደለም እያልኩ ነው። ፍጺ እንዴ ወይ መግባባት ካልቻል ባናውራ ነው የሚሻለው እንዴ? እኮ አሁን አንተም ወግነሃል ብለህ ጓደኛ አንተም ወግነሃል እንዴ? ያስመግናል ብቻ ኒንጃ ኔ አሁን እንደዚህ ተናድጄም እንደዚህ እንትን ማለት አልችልም። ፍጽም ብቻ ለማንኛውም፣ በቃ አይ ማስተካከል ካለብን ብናሰባክና እንሻለን እንላለን። ይሄ አውራለሁ ኢንስታ ላይ ግን ያለውን ነገር ይሄ እንዴት ነው? አሁንም ቢሆን አሁንም ቢሆን ይሄ ዳኒ ሰው እንደሌለው አይነቴ መምታት ምናምን ምናምን አይነት ነገር አታድርጉ። ብቻ እኔ ፋሚሊዎችም ብቻ ልሄድ በቃ እኔ እንጃ ብቻ እኮ ያለውን ነገር ጓደኛህን ነግረሃል። አንተም ጓደኛህን ንገረው፣ እኔም ጓደኛዬ እነግረዋለሁ። ነገር ግን እዚህ ጋር ይሄ ሌላ አይነት አክሽን እንድትወስዱ አልፈልግም። እኔ እንደ ጓደኛ እንደ ጓደኛ እንደ ዳኒ ሳወራ ሌላ አይነት አክሽን እንድትወስዱ አልፈልግም። ገብቷል። ማናችንም ልንግባብ አልቻለም እኮ ሁለት ጊዜ ተመታኩ ዳኒ እንዲህ አንዴ ከሳል ተብሎ ሁለቴ ተመቶ ያልተፈረደለት ልጅ አንዴ ከሳል ተብሎ ነው። ባይዘው ነገር እየተበጣበጣ ያለው ብቻ ለማንኛውም ፍጹም በቃ